ሰላም ውድ ተመልካቾች እንዲናችሁ፣ ዛሬ እንደው ፌርሜሎ ልገዛ ገበያ ሄድኩና የፌርሜሎ መወደድ ገርሞኝ ነው ቪዲዮ የቀረስኩላችሁ። ውድ ተመልካቾች የዛሬ ሶስት አመት አካባቢ ወደ መቶ ምናምን ብር ነው እንደዛ ነበር ፌርሜሎ የገዛሁትና ያንኑም ከሱቅ ላይ ገበያ ላይ ሲሆን ደግሞ ይቀንሳል፣ ሱቅ ላይ ይጨምራል ማለት ነው። እና ዛሬ ገበያ ልገዛ ስሄድ በጣም ተወዷል። እንግዲህ እንደምታወት እዛ ጥግ ላይ ትልቅ ዲስት የሚጥደው ስምንት መቶ ብር ነው። እዚህ ጋ ክብ ነገሩ የዝ ስሬ ያለው ስድስት መቶ ብር ነው። ሌሎቹ ባለ አምስት አሉ፣ ባለ አራት አሉ፣ እንዲሁም ሶስት ከሰላሳ ሶስት ከሃምሳ ትንንሾቹ። እነዚህ ትንንሽ ትንንሾቹ ሶስት ከሰላሳ እና ሶስት ከሃምሳ ናቸው ማለት ነው። እና በዚህ በሁለት ዓመት በሶስት አመት ውስጥ በጣም እንዴት እንደጨመረ ከዳብል በላይ እኔ የጨመረውና በጣም ነው የገረመኝ ይላችኋለሁ። እንደ ኢትዮጵያ ወደ ፊት እየሄደች ነው ያስብላል። ሁሉ ነገር ቀን በቀን ነው የሚጨምረው እና ዛሬ ፌርሜሎ ይህን ይመስላል። ገርሞኝ እንደው ላካፍላችሁ ብዬ ነው የምታወት። አሁን ደግሞ ሳምንት ስንሄድ ጨምሮ ነው የምናገኘው እና ኑሮ በጣም ጣራ ነካ ነው አይደል የሚባለው። ጣራ ነካ በጣም ነው የተወደደው። የምር ሁሉ ነገር በጣም ተወዷልና በጣም ነው የሚያሳዝነው እላችኋለሁ ውድ ተመልካቾቼ። እና የዛሬው ቪዲዮ ይሄን ይመስል ነበር። እስኪ እናንተ ከስንት ጀምሮ ታውቁ ነበር ፌርሜሎ?